እንግዲህ ውሻ ብዙ ጊዜ በዝሙት መንፈስ ነው የሚመሰለው። እንደገናም ደግሞ በዛር መንፈስ ይመሰላል። ግን የዝሙት መንፈስ መሆኑ በከለሩ ነው የሚታወቀው። ቀዩ ውሻ ከሆነ የተቆጣ ዛር አለ ማለት ነው። ነጭ ውሻ ከሆነ እንደ እናቶቻችን ፍጭ የረሳሽው ስዕለት አለ ማለት ነው። የነከሰሽ ጥቁር ውሻ ከሆነ የቤተሰብ የዛር መንፈስ ከቤት ውስጥ በጣም የተጣላው ነገር አለ ማለት ነው። የዝሙት መንፈስ ከሆነ ግን ቡችላ ውሻ ነው የምትሆነው ምንም ከለር ይኖራት ቡችላ ውሻ ነው የምትሆነው እና ቅርብ ጊዜ የመጣ መንፈስ እንደሆነ ያስታውቃል። የቆየ ትልልቅ ውሻ አብሮ የኖረን ዛር ነው የሚያሳየው እና የውሾቹ እድሜና ከለራቸው ባህሪውን የመንፈሱን ባህሪና የመንፈሱን አይነት ይነግራል ብዬ አብራርቼ የነገርኩ። በህልም ህፃን ልጅ ከታየ ወንድ ልጅ ታይቶ ልብሱ የተቀደደ ከሆነ መንፈስ ቅዱስ አዝኗል ማለት ነው። ህፃን ልጅ ካዘልሽ ሴት ሆነሽ ወንድ ህፃን ልጅ ካዘልሽ መንፈስ ቅዱስ አንቺ ላይ መቶ አንድ ስራ ሊሰራ ነው። ሴት ሆነሽ ደግሞ ሴት ህፃን ልጅ ካየሽ ራስሽ ነሽ አንቺ ራስሽ ራስሽ አንቺ የልጅነትሽ መንፈስ እንዳገኘሽ ነው የሚያሳይ። ወንድ ልጅ ሆኖ ደግሞ ሴት ህፃን ልጅ በህልሙ ካየ ህፃን ሆና ሴት ልጅ ካየ እርግጠኛ ነኝ በአታ ወይም ልደታ ቤተክርስቲያን አካባቢ ያሉ ሰዎች ናቸው ይሄን የሚያዩት። እንደ ታቦቱ ቦታ ይለያያል። እና መቤታችን ቅድስት ድንግል ማርያም እንደሚያዩ ከዛም አልፎ ተልፎ ደግሞ ነፍሱ ነች። ሴት ሆና በሌላ ትርጉም ሲተረጎ ሴት ሆና ወንድ ልጅ በህልሙ ካያት ህፃን ልጅ ካየ ነፍሱን ያያት በሴት የምትመሰለው በምን ጠራት ስም ነው ሴት ጾታ ስለምን ጠራት ማለት ነው። እና ሁኔታዋ ነው። ከወደቀች ነፍሱ ወድቃለች፣ ከተነሳች ነፍሱ ተነስታለች። እንደ ሁኔታዋ ይታያል ማለት ነው። ስግደት፣ ጾም፣ ጸሎት ወሳኝ ነገር ነው። ቅዱስ ቁርባንን የመሰለ ነገር ደግሞ የለም። እነዚህ ነገሮች ማዘውተር ጸበል መጠመቅ ጠዋት ጠዋት ሁልጊዜ ጊዜ ቅዳሜ ቅዳሜ ከሰኞ ከዓርብ ትምህርት ብትሆኑ እሁድ ምናልባት ማስቀደሻ ጊዜ ከሆነ ቅዳሜ ጠዋት ግን ብዙ ጊዜ የትኛውም ክርስቲያን ላይ የተለመደው ቅዳሜ ነው። በቃ ቅዳሜ የጸበል መጠመቅ ቀን ነው፣ አብዛኛው ይህም በቤተሰቤም በአጠቃላይም ቅዳሜ ቀን የጥምቀት ቀን ነው የምትባለው ከጸበል ከመጡ በኋላ ዩኒፎርማቸውን ያጥባሉ። ልብሳቸውን የሚያጥቡ ልጆች ይኖራሉ። ብቻ የቤት ስራ ይሰራሉ፣ ገላቸውን ይታጠባሉ፣ ጸጉራቸውን ይሰራሉ ምናምን። እሁድ ደግሞ ጠዋት ተነስቶ ያስቀድሳሉ። የተለመደውን ምላቸሁ ሕግ አይደለም ያስቀድሳሉ። ከዛ የሚቆርብም ልጅ ካለ ቆርቦ እሁድ ቀን ዘና ብሎ ይውላሉ። እንግዳ የሚመጣ ከሆነ የሆነ ቦታ የሚካሄድም ከሆነ ይህን ብታደርጉ መልካም ነው። በተለይ ቀዳሚ ጠዋት መጠመቅ፣ ልጆቻችሁን ማስጠመቅ፣ ሕጻናቶችን ወስዳችሁ አስጠምቁ እውነት በቃ ድንገት ይዛችሁ ይሄዳችሁ። ይወራጭ ከፈለገ እያለ ይወራጭ። እንደዚህ ይዛችሁ ማስጠመቅ ነው። ግንባር ግንባሩን ምን አይሞት፣ ጀርባውን ምን ቢያለቅስ ነው። ከዛ ከጸበል ከወጣ በኋላ እያለ የሚወጣው ሌላ ነገር የለም። አጅሬው ሊያዝ ይችላል። እና ይሄንን ልመዱ፣ ግንባራቸውን ጸበል ማስጠመቅ፣ ጸበል መርጨት፣ የጸሎት ውሃ መርጨት። ይሄ ግቢ ውስጥ የተለካከፈ ነገር ካለ በዝምድና በጉርብትናም በተለያየ የሰፈር የቡዳ መንፈስ የተበሉ ልጆች ካሉ ከዚህ ነገር የተረፉ ሆኖ ሊያድጉ ይችላሉ ማለት ነው እግዚአብሔር ይሁነን ሰላሙ እያሉ እያሉ እያሉ አንድ ቀን እየጸለየው መጣባቸው እንዴ ዛሬ ደግሞ ጸሎታ ናቸው ቤቱ ደግሞ ጣንጣን ይሸታል ምንድን ነው አለ ከዛ በልበሉ ጊዜ እንዴና ግባ እንጂና አብረ ጸልይ እንደ ለመደበት መጣ አይ በቃ እኔ አላቋርጣችሁ ችግር የለውም ቡና ሲሆን የምትቀመጥበት ጸሎት ሲሆን የምትሄድበት ምን አይነት ምክንያት ነው ና አለና ጎትቶ አስገባውና አብረው ቆመን ከዛ ውዳሴ ማርያም ይጸለያል። ከዛ ተረኛ ደግሞ አንድ አንቀጽ አንድ አንቀጽ አልምታደርጉት ቅዱስ ቶይ ለምኝልን እያላችሁ አንቀጽ አንቀጽ ትከፋፈላላችሁ። አጅሬው ተራ ላይ ደረሳ። ከዛ በኋላ እየጸለየ እንዲህ በጸሎት መጽሐፉ ማለት ነው፣ እንደዚህ ብሎ የጸሎት መጽሐፍ ቢሆን እንደዚህ በዚህኛው ኃይል አይደለ በእሷ ኃይል አይደለ እመቤታችን ራሷ ልቀቂኝ ልቀቂኝ ልቀቂኝ፣ ሁለተኛ አልመጣብሽም፣ እተዋቸዋለሁ፣ ልጆች ልቀቂኝ። አሀ እውነት ነው ማለት ነው አለና መቁጠራ ለምሳና ይዞ ቀቅ ጀልጦ አንብርኩ ጀልጦ ጀልጦ። ከዛ ማንንም እንደዳ አይናገርም። ገና በአንድ ሳምንት ውስጥ እንደዚህ ሊሆን አይችልም። ገና በአንድ ውስጥ እንደዚህ ሊሆን አይችልም። ቶሎ ሊያዝ አይችልም ግን ሁለት ስላረገው ሀፋፍ ስላደረገው አትምታኝ አትምታኝ አሳመምከኝ ይላል፣ በአንድ በኩል ደግሞ ወይኔ ወይኔ ወይኔ ይላል። ደግሞ ኦኬ ቀላቅላል ማለት ነው አለና ዛሬማ ሚስጥሩ ሳይዘከዘከት ከዚህ ቤት አይወጣትም ብሎ ሚስቱን ጠራት። ምን ሆናል? ችግር አለበት ነው ያሞታል። ይው ልንጸልይ ስንል እንካጸልይ ስንለው ልቀቀኝ ልቀቀኛለን። በህልሜ ደግሞ እንደዚህ አይቼ ነበረ። እውነትህን ነው። አሁ ከዛ ወደ ልቡ አልተመለሰም። እዛው ውስጥ ነው ያለው። ሁለት ሆኖ ነው ጆሮ ይሰማል፣ ግን አልተመለሰም ልቡ ከዛ ቢደውሉ፣ እኔ እንዴት ያገኙ ስልክ የለምን የለ ማንም ጋር አባታችን ጋር ቢደውሉ ምንም አልሆነላቸውም። ለምን እነሱ እንዲተጉ ስለፈለገ እግዚአብሔር። የእኛ ስልክ እኮ አንዳንድ የሚያገኙ እናንተ እንድትተጉ ነው፣ በራሳቸው እንድትወጡት ነው ችግሩን። ከዛ በኋላ እየሰገዱ እየጸለዩ ምንድን ነው የምታደርጉት እናንተ እዚህ ቤት? እየጸለይን እየሰገድን ይህን ትምህርት እያዳምጥ ነው። አንድ አምጪ ብዬ እንዳልሰጥሽ አትወጃቸውም እነዚህ ሰዎች። ሄደሽ የምትካፈዩ ጉባኤ አለ አይደል? የእነ ማህበር ገሌ በነገራችን ላይ ሌላ ልክ እንደ ማህበረ ቅዱሳን ሌላ ማህበር ደግሞ ተመስርቷል። ሌሎች ማህበራቶች እና የእናዛ ማህበር አባል ነገር ነች አስመዝግበዋታ ነች። ማህበሩ ላይ ስለምትሄድ ስለምትሳተፍ፣ እኛን ሲሰድቡ፣ እኛን ሲነቅፉ እዛ መድረክ ላይ ትሰማለች። እና እነዚህም መምህራኖች እንደምትነቅፊ እንደምትሳደቢ ስለማውቅ አዳምጪ ብዬሽ አልሰጠሁሽም። ግን ይሁልሽ የባለቤትሽ መንፈስ የተያዘው በዛ ነው። ስታው ጊዜ ይሁንሽ መንፈስ መያዙ ጥሩ ነው። ግን እናንተ መቼ ነው እንደዚህ የጀመራችሁ? ባለቤቴ እንደዚህ ብሎ ሄዶ መስቀል ተሳልሞ አንድን አባት እንደዚህ አልጎዳቸው፣ እንትን ማይግሪኑ ተነሳለት ራስ ምታ ወለታ አው፣ ያ ከባድ ራስ ምታ ጠፋለት አው ጠፋለት። በእነዚህ ሰዎች ትምህርት ሲባል ጊዜ አው፣ አይ እኛ አባት ናቸው ጸልዮለት። ከዛ በኋላ ግን ይሄን ትምህርት እያዳመጠ ምን እያለ ምን እያለ መንፈሱ ደሞ ተቆጣጠረው ብላ ነገረቻት። እሺ አብረን እንጸልይ ዳሴ ማርያም አለች ጸልይ። የተያዘው አሁን ይጸልይለት አለዋለችና እሷ ወንስተስ ጸልይ፣ እሷም ተያዘች። ምንድን ነው ነገሩ ብሎ ሲሉ፣ መጨረሻ ላይ እግዚአብሔር የተመሰገነ ይሁን ለካ ይሄ ሰው ያደረገው ነገር ተጋለጠ። በሚስቱ በኩል ያለው መንፈስ ተጋለጠ፣ አወራ፣ ተጋለጠ ስላችሁ፣ አወራ። ያኛው ቢጮህም አልተጋለጠም አላወራም። ከዛ ማነህ ብሎ ጠየቀው። እኔ ኃጢአተኛ ነኝ ይጽፋል ደሞኔ ላይ እኔ ያየሁት ማታ። መምህር እኔ ኃጢአተኛ እና በደለኛ ነኝ ግን መንፈሱን እየቀጠቀጥን ያዝን፣ ጎረቤታችን የጓደኛ መንፈስ የሚስቱን መንፈስ ያዝን። ገና ሚስቴም እየተንቀጠቀጠች ነው እኔም ራሴ ፍርሃት ይዞኛል እያለ ይጽፋል። ግን መልስ አልመለስለትም አላየሁትማ። ከዛ ማታ ስደውልለት ምንድን ነው ስለው፣ እረ መምህር እንደዚህ ሆኖ እንደዚህ ሆኖ አለኝ። እሺ ምን ተባለ? መጨረሻ ላይ ማነኛ አለ እንዴ? እሱ ነዋ። ሚስቴን እየመጣ ይገናኛል። እኔ እኔ ደብተራ ገሄዶ አሰርቶ እኔ ቤቴ መጥቶ እንደምናችሁ ብሎ ሲገባ እኔ ቤቱን ጥዬ እንደወጣ አድርጎ ያስደገመብኝ ከሚስቴ ጋራ እንደፈለገ እንዲሆን ያው ስንት ጊዜ ስንት ለስንት ጊዜ ዓመታት ይበለኝ ወራት ይበለኝ አላቅም በጣም ረጅም ጊዜ ማለት ነው። ይመጣል ቡና ታፈላለታለች እኔ ወጣለ ቤት እንጂ እየወጣለው ሚስቱም ደግሞ ዘው ብላ እንዳትመጣ ቤቷ ብቻ እንደዛው እየተተራመሰች እየተልከሰከሰች እንድትቆይ እሷንም እዛው አስሯታል። እና የጓደኛዬን ማን የኔን ሚስት ነው እየመጣ የሚገናኘው የኔን የጓደኛውን እንደዚህ አደረገ ጓደኛዬ አሁን አንገቱን ደፍቷል፣ ዓይኔን ማየት አይፈልግም ብሎ ተናዶ የኔንም የሚስቱን ቤት ትቶ ሄደ። የለም ቤቱ ዋላይ እውነት ነው። ስልኩን ስጠይ ስደውል አነሳልኝ፣ የዛኛው ማለት ነው። ሰላምን አልኩት፣ አቤት እግዚአብሔር ይመስገን። እኔ መምህር ተስፋ ይባላለሁ ስለው ዘጋብኝ። ቴክስት አደረጉለት አጠፋብኝ። ቴክስት ሲያጠፋብኝ መጨረሻ ላይ እና ቪዲዮን ልከውልኛል። ምን እንዳስብ ነው የምትፈልገው? አታናግረኝም ስለው ጊዜ አነሳ ስልኩን አይደለም የወልድ መምህር እንደሱ እኮ አይደለም። እኔም ለምን እንደዛ እንዳረኩት አላውቅም አለ። ግን አመንክ ስለው ጊዜ አዎ በቃ ከአመንክ በቂ ነው እንገናኝ አልኩት። እሻል ተገናኘን። ማታ ነው አስቡት። አንድ ሰዓት አካባቢ ላይ ነው እዚሁ ጎላጉል ህንፃ ሃያ ሁለት ማዞሪያ አገኘሁትና፣ ወንድሜ ያደረከው ነገር ጥፋት ነው ጥፋትም ብቻ አለም ኃጢአትም ነው። ከዛም አልፎ ደግሞ በጣም ከባድ የሆነ መቅሰፍት የሚያመጣ የሰው የጓደኛህን የወዳጅህን ሚስት የአንተን ሚስት ትተህ በአጠቃላይ ደግሞ በመናፈስ ታሰራል። ሶስት ድርብርብ ኃጢአት ነው የሰራኸው አልኩት አዎ ግን እኮ ደብተራው ጓደኛዬ ነው። ምን ይሻለኛል? ለስራ ነው የሚሰራልኝ እሱ ነው ለብዙ ነገር የሚሰራልኝ እሱ ነውና ጥበብ ነው የሚለኝ እኮ አለ። ኡፍ ይሄ ጥበብ የሚባል ነገር አልኩ። በቃ ምንድነው አለኝ። ሁሉም ቤት ሲሄድ ይሄን ነው የሚሉት። በቃ እነዚህ ደብተራዎች ጥበብ ነው እያሉ ህዝቡን አሰከሩት እኮ አልኩት። ጥበብ አይደለም እንዴ አለኝ። ጥበብ ቢሆን ኖሮ ታዲያ እንደዚህ የሰው ሚስት እግዚአብሔር እንዴ ያለ ጥበብ ይሰጣል? ስለዚህ እርግጠኛ ነኝ ደብተራ ነው አይደለ ቄስ ነበር አለ። ታዲያ እግዚአብሔር በእሱ ላይ ያለው የእግዚአብሔር መንፈስ ጥበብ ከሆነ ከትዳር ውጪ ሌላ ሴት ጋር እንድትሄድ ያንተን ሚስት እንድታደርን እዛት ያደርጋል አልኩት። ጸጥ አለ። የእግዚአብሔር መንፈስ እንደዚህ ያደርጋል? ጸጥ ንገር ይመልስልኝ። አያደርግም በቃ ታበቃ። ይሄንን ነው የምፈልገው። አያደርግም አለ። አሁ ከአሁኑ ጀምሮ ጸበል ግባ፣ በቃ ሂድ። አሁን እልክሃለሁ አልኩት። የት አለኝ። እንደዚህ እንደዚህ ቦታ ሂድ። አሁን እኮ መሽቷል አለኝ። አሁኑን ተሳፍረ ሂድ፣ ችግር የለ፣ ይቀበሉሃል አልኩት። ደወልኩላቸው። ውጡና ተቀበሉት አልኳቸው። ከገዳም ወርዶ ከተራራው ላይ ወርደው ተቀበሉት። ሄደ ገባ ገባ ገባ በቃ እስቲል እስከ ቅርብ ጊዜ ድረስ አልወጣም ነበር። ሚስቱ የኔሽ ምሳ ተቀብለው ነበር። ደውዬ ነገርኳቸው። ከዛ በጣም በጣም የተለየ መንፈሳዊ ሰው ሆነ። አንገቱን ደፋፈረ። ያደረገው ነገር የሚያሳፍር ነገር ነው። ግን ያታለለው ደብተራ ስልኩ ቁጥሩ ስላለኝ ስለሰጠኝ ማለት ነው ደወልኩኝና ይሄ ለእናንተ አሁን የምተርክላችሁን ትረካ በአጠቃላይ በቪዲዮ አሳየሁት። ልጅቷ የምታወራውን እሱ የሚያወራውን ቤት ውስጥ የተፈጸመው ነገር አሳየሁት። ቁጭ አድርጌ አሳየሁትና እና አለኝ እንደዚህ ብሎ ደግሞ ደረትን ትነፋለህ፣ እንዲ በእናት ደግሞ እና ብላ ደግሞ ትንጠባራራለ እንዲ አልኩት። ተና ልጅ ወንድነቱ ጉርምስና መጣብኝ መሰለኝና፣ በኋላ ላይ እንግዲህ ያው መምህርነት ሰባኪነቱ ሲመጣ ደግሞ መለስ ስላለሁ ያው ሰውነኛ አለመላ ደግሞ ትትላለ እንዴ ይህን ትዳር በጥብጥ አፍርሰ ጥበብ ነው ትላለ። ጠባብነት መቃብሩ ተልከስክሰ ደሞ የቃረም ከሆን ደሞ ቆሻሻ የሆነ እንክርዳድ የሆነ እውቀትህን አልኩት። ልትሳደብ ነው የመጣሁ አለኝ። ምን ታመጣለህ አልኩት። ምን ታመጣለህ ሰው አስተናጋጁ፣ ሰላም ነው ምንድን ነው ምንሆናችሁ ነው አለኝ። አረ ዝም ብሎ ነው አልኩት። ከዛ ተነስቶ ሄድ። ከዛ ሄድኩኝና እንደገና ስሜት እንደቆጣጠሬ ሄድኩኝና እጁን ያዝኩትና ናቁጭ ብለሽ እናወራ የመጣሁበት እናወራ ስለ እንዴት ታዲያ አንተ እኮ ነው የተቆጣኸው አለኝ። እና ታዲያ የምትሰሩት ስራ ያናድዳል። በቃ እኔ የምታደርጉት ነገር መቆጣጠር አልቻልኩም አልኩት። ማነህ አንተ አለኝ። አየህ፣ እስኪ ስልክህ አልኩት። ስልኩን ሲሰጠኝ ቀጭቀጭ የሆነ እንትን ኤርገንዶ ስልክ ነው። እንደው ቢያንስ እንኳን ትንሽ አነስ እንደው አንድሮይድ ስልክ እንኳን ይዘህ። ስንት ብር ሰራህለት? ኧረ እኔ በጓደኝነት ነው የሰራሁለት አለኝ። ጓደኛዬ ነው ብሎኛል። በእርግጥ እንደው ደህና ስልክ እንኳን ይዘህ ምን አለበት። በዓለም ላይ ምን እየተከናወነ እንደሆነ ቲክቶክ፣ ዩቲዩብ

አቆም በቃ፣ አልኩት። እዛ ጋር ያለው ጓደኛ ይታያል አልኩት፣ አዎ አለኝ። እኔ ረስቻለሁ ካሜራ እንትን ነው ቀረጸን ብዬዋለሁ መንደልጃለሁ ድንገት ችግር ከፈጠረብኝ እና ይታያል አልኩት፣ አዎ አለኝ። እየቀረጸን ነው፣ እዛ ጋር የለፈለፈውን ያሰማው ድምጽ አለ አቀና ብሬ ቲቪ ላይ ለቀቀው ነው። የማታቆም ከሆነ ሰው ልክብሃለሁ። ቢያንስ ወደ 15 20 ሰዎች ልካለው፣ ይደውሉልሃል ወይም በአካል ባካል መጥተው ያገኙሃል። ይሄን ስራልን፣ ይህን አድርግልን ይለዋል የምታደርግላቸው ከሆነ የት ክፍለ ሀገርን ብትሄድ ቴሌ የሚሰራ ሰው አለኝ፣ ስልክ እዚህ ይጠልፋል። በቃ አልኩት እንደዚህ ብዬሽ፣ ድብትርናን የማታቆም ከሆነ አጋልጣለሁ አወጣለሁ አልኩት። እንደዚህ ካላደረኳቸው እናት አይገባችሁም አልኩት። በቃ እሺ አቆማለሁ። እኔ እኮ በጓደኝነት የሰራሁለት አለኝ። ለምን እንደዚህ ታደርጋለህ? ጓደኛም ይሁን በገንዘብም ስራ በምንም ስራ ይሄ እኮ ያጋር እንትን ስራ ነው። ተዋርሰሽ ነበር እንደ ይህችን ነገር ታወቅሻት ምናምን አለኝ፣ እንደዚህ ብሎ ምን ነው አልኩት፣ ይ ንአህብ ብለህ ተዋረስ ስትለኝ ድሮ ሞክረው ከነበረ ምናለኝ እ የሞከረ ብቻ ነው የሚያውቀው የደረሰበት የተጎዳ ጸበል ቦታ ላይ ብዙ ጊዜ ያሳለፈ የታመመ ያነበበ ያወቀ የተማረስ ይሄ ነገር አያውቀውም አልኩት። የግዴታ እንዳንተ መንፈሱን ናብይ ከበረሃ ላይ ከባህር ላይ ከጫካ ውስጥ ከደመና ከአየር ጋር እየሰበሰብኩኝ ወደ እኔ ማዋረስ አለብኝ መንፈስን ለማወቅ እና እንዴት የምታስበው ብዬ ነገርኩት። ያሉት ለዘመናት ደም የለመዱ፣ ግብር የተገበረላቸው፣ ሌሎች የሰገዱላቸው ዛሬ እዚህኛው ትውልድ ውስጥ ደግሞ ለማቋረጥ ተመልከቱ እንግዲህ። አሁን ደግሞ የሚያስፈልጋቸው ዶሮ ደም፣ በግ ምናምን ሳይሆን መቁጠሪያ ሆነ ማለት ነው። ይሄ በራሱ ሌላ እድገት ነው አይደለን? እናቶች ፈርተው ገበሩት፣ አባቶች ፈርተው ገበሩት። ይሄኛው ትውልድ ደግሞ የለም ለአንተ ግብር ሳይሆን የሚያስፈልግ ዱላ ነዋል። ስለዚህ ተጀለጠ ማለት ነው። እየተጀለጠ አቅሙን፣ ኃይሉን፣ ባህሪውን የውርስ ዘመድ መሆኑን ማቋረጥ ቀላል ጊዜ የሚጠይቅ አይደለም። ማሰብ ያለብን ከኋላ ስንቱን ዘመን ስንቱን ጊዜ ሲገዙ ቆይተዋል ነው እናያቶቻችን ቅድሚያቶቻችን ሞቱ። አዎ በቃ ሞቱ። ግን መንፈሱም አብሮ ሞተ የምትለው ጉዳይ አይደለም። አልሞተም፣ አይሞትም፣ ጡረት አይወጣም፣ ቢሮ አይዘጋም፣ አያንቀላፋም፣ ባጀት አያጥረው። በቃ የተለየ ባጀት ለሱ አያስፈልገው እና ስቀጠቀጫችን ደስ ይልሻል። አራቸው ነው ማበላቸው አራቸው ምን ያሉ ዘመዶችሽ? በቃ ሁሉም እንደኔ ሆኗል። አሁን አንቺን እያዩ አዎ መቀጥቀጥ ጀመሩ። አዎ ሁሉንም እንት እንዲያዩ በፊትን ፈራው ነበር አዳልሙቴ ወሰንጋላ ጠቋር ሲል ምናምን አይሉሽም ማለት እናቴ ምን አለ በቤታችን ውስጥ ብዬ ጠይቂያት ነበር። እና አባትሽ ራሱ ነበር ቡና የሚያፈላው ትለኝ ነበር። እዛ እስጢፋኖስ ተይዞልኝ ከዛ በኋላ ነው የጠየቅኳት። ከተያዘልሽ በኋላ ከተያዘልኝ በኋላ ስጠይቃት እንደዚህ አለችኝ። አባትሽ ቡና ያፈላ ነበር፣ ራሱ ቁጭ ብሎ ያፈላል። እንደዛ ነበር የምትለኝ። እና እንዴት እሱ ወንድ አይደለሁ እንዴት ቁጭ ብሎ ቡና ያፈላል? አልኳት። ቁጭ ብሎ ያፈላል አለች፣ እንደዛ አለችኝ። እና እኔ ለራሴም ገርሞኝ ለምንድን የሚያፈላው ስላት፣ ምንድነ ደንጃ አታቅም፣ እሷም ለምን እንደሚያፈላው እና እንደዛ አለችኝ። እና በቃ ይሄ ነገርማ እሱ ነው ማለት ነው ብዬ እንትን አልኩ እና ከዛ ወዲህ በቃ ቀጠቅጣለሁ። ይህንን አካሄድ ገና ዛሬ በቤቱ ያሉ ሰዎች እንኳ እንዲ አይነት መረጃ አላገኙም። በተለዚኝም በዚህ በአውደ ነገስቱ መንፈስ ጥላ ውስጥ ያሉ ሰዎች ይህንን መንፈስ ይፈሩታል። እንደ አንድ ትልቅ ባላባት አድርገው ስለሚያዩት ያነጋግሱታል እንጂ እንዲህ አድርጎ እንደሚዳከምና በውርስ ኃይል በኩል የመጣውን እንዲህ ተቀጥቅጦ ደብዛው እንደሚጠፋ ብዙም መረጃ የላቸውም። ድፍረቱም የለም። ይሄንን የመሰለ ድፍረት ማግኘት በራሱ ትልቅ ትልቅ ውጤት ነው፣ ቀላል ነገር አይደለም ማለት ነው። እና ምን ይሰማሻል አንቺ? አሁን ሰውነት ውስጥ ያለውን ቀጠቀጥኩት ብለሽ እንደው ዝም ብሎ ላልገባው ሰው ብትነግሪው ይስቃል። እኔ እግዚአብሔር ይመስገን እንደዚህ አልነበርኩም። እግዚአብሔር የተመሰገነኝ እልል ብላችሁ አመስግኑልኝ። እኔ ህይወቴን ሁላ ትዳሬን ሁላ መጥብጦም ብዬ ነበረ ነው ህይወቴን ልጆቼ ጠቅላላ እኔ አባ አልናገረውም። እግዚአብሔር ብቻ ያውራልኝ። ኔ እግዚአብሔር ነው የሚያውቀው ህይወቴን ጠቅላላ ትዳሬን ሊያፈርስ የቆመ ነበረ። እግዚአብሔር የተመዘገነ ይሁን። ግን በቁጥጥር ስር ያውያውየዋለሁ። እናንተም ደግሞ እኔ እንደማደርገው አድርጉ፣ ቀጥቅጡ። ሴጣን ፈዛብ ነው። ምንም እኮ አቅም የለውም አባ። ዝም ብሎ ነው ዝም ብሎ ነው እግዚአብሔርን ዝም ብሎ ፈሪ ነው። እኔ አሁን ቤት ውስጥ የሚያማቸው ልጆች ያቺ የሚያገስተ ልጅ ናት፣ እዛ ጋ ያለች እዛ ጋ የምንጠራራ እና እየተዋረሰ ነው እሱም እና እሷን ሲያማት እኔ ነኝ አባ ገርፌ ልብ መልስ ብያስ መልሰዋል። በቃ እና ተራ ተራ ነው የሚያምን እኔ ጋ ናት አሁን ለጊዜው። እና በቃ እንደዛ ነው የምናደርገው። እና እርስ በርሳችን ነው እየቀጠቀጥን እንቀጠቅጠዋለን። ቀኑን ሙሉ ነው የምንቀጠቅጠው። ቤት ምንድን ነው ደግሞ አንተ አለው ጠቋር አለው መጠጥ ቡዳ አይነትላ

ትቆያላችሁ ትቆያላችሁ። እንደት ነው ይህንን ክፉ መንፈስ እየቀጠቀጣችሁት ነው? ማናስተማረሽ ያው ከእሷ ጋር ነው ሁሌ በቃ የምንቀጠቅጠው። ከእሷ ጋር አክስቴ ናት። እሷ አክስትሽ ናት። ከእሷ ጋር በቃ እንቀጠቅጣለን፣ እንሰግዳለን፣ እንጸልያለን። በጣም ነው የሚናደደው። ቤት ውስጥ እዚህ ሲመጣ አይለፈልፍም። ዛሬ ነው እኔም ትሄዳለህ ምናምን ብዬ የገረፍኩት። አንቺ እዛ ሄድና ሪፖርት አቅርብ አልሽው። አዎ የመጀመሪያ ቀን እስጢፋኖስ ያወራ ነበር ስረጭ። ከዛ ግን ታሰርኩ አለ እና ቡዳ ነኝ ብሎ። ከዛ ወዲህ አያወራም። ዝም አለ። ከዛ ሁላችሁ ምናምን ስል ያወራል። ቤት ውስጥ እዚህ እስጢፋኖስ ሲመጣ የለም። ከዛ ከዛሬ ጀምሮ ዛሬ ስላሴ ትሄዳላችሁ። በአብ በወልድ በመንፈስ ቅዱስ ስም ትታሰራላችሁ። ከእኔ ጋር የምትሄዱት ልብስ ላይ ጫማ ላይ ቤት ውስጥ መቀመጥ የለም ብያቸው ነው የመጣ ነው። እሷ ስትወጣ እኮ አልወጣውም ነበር፣ እሷ ስትወጣ አልወጣውም ነበር። ከዛ የደፈጠ ሲባል ለመሰልኝ መጣ። በሉ በርቱ፣ እንግዲያው በደንብ ቀጥቅጡና ያው በደንብ ቀጥታችሁ ይሸኛል። እሺ እንግዲህ ይህንን ይመስላል። ይሄ ማለት በፈቃደኝነት ለዱላ የተቀመጠ ሰይጣን ማለት ነው። ምክንያቱም በቃ እየተቀጠቀጠ ኃይሉና አቅሙ እንዲሰበር ወደ ዘር የምትሸጋገሪያውን ጊዜና ዘመን ከኋላ ያለውንና ከፊት ያለውን ለማቋረጥ ያለው አማራጭ እና መንገድ ይሄ ነው ማለት ነው።